ወንድ ልጅ ቆረጠ፣ ወንድ ልጅ ቆረጠ። ሄሉ ወሰነች፣ ቆረጠች። ከዚህ በኋላ በህይወት ውስጥ ላይ ሆነ ላገኘ አልፈልግም ማለች። ሰበረና ትኩስ ዜና ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም። እኔ ሁሉ ሰላም ሁሉ መልካም። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮን ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደውል ምልክቷን በመጫ አንድ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ፣ እንግዲህ ዛሬ በሰበርና በትኩሱ ዜና ወደ እናንተ መጥቻለሁ። ቀን ላይ እንግዲህ በሰራሁት ቪዲዮ ዛሬ ወይ ነገ አዲስ ነገር ጠብቁ ምና ብያችሁ እንዳስደነገጥኳችሁ ተስፋ አረጋለሁ ወይ ነገር ግን ለማስደንገጥ ሳይሆን ያለውን እውነት ነው የነገርኳችሁ ማለት ነው በቀጣይ አዳዲስ ነገሮች ይፈጠራሉ መጠበቅ ብቻ ነው እናንተ የሚጠበቅባችሁ ጆሯችሁን ክፍት አድርጋችሁ ስልካችሁን ፓወር ቻርጅ ፉል አድርጋችሁ ብቻ መጠበቅ ነው የሚጠበቅባችሁ ማለት ነው ነገር ግን ዛሬ ስለ ዛሬ ቪዲዮ ብቻ ነው ተናግሬ መውጣት የምፈልገው እንግዲህ የዛሬ ቪዲዮ ሁለቱም ያብም ሆኑ ልዩ ግልብጥ ብሎ ባንዴ ይቅርታ ለምን እንደጠየቁ እናንተ ምንደኔ ጥያቄ የሆነባቸው አላችሁ። የምታስተውሉትን ሰዎች ነው የምጠይቀው። ይሄ በደፈናው ዛሬ ይቅርታ አድርጌለት ትናንትና እንዲቪዲዮ ቪዲዮ የስህተት ቪዲዮ ሲሰራ ውጣ ከህይወቷ ዛሬ ይቅርታ ሲጠይቅ ይቅርበው የምትሉትን ሳይሆን ቋሚና የጠነከረ ሀሳብ ያላችሁ ሰዎች ነው ሀሳብ እንድሰጡኝ የምፈልገው። ዥዋዥዌ ሀሳብ ያለው ሰው ምንጊዜም ለውሳኔ ትክክለኛ ውሳኔ መወሰን አይችልም። ያ ማለት ልክ እንደ ያብ ማለት ነው። ያብ አሁን ትናንትና እንደዛ ብሎ ከዚህ በኋላ እኔ አንቺ ጋር አልደርስም ብሎ ዛሬ ግን ተመልሶ መጥቶ ለይቅርታ፣ ኖ ይሄ እንደዚህ አይነት ነገር ህይወት ነው። ይሄ ቀልድ አይደለም። ኦዲየንሶችም ተረጋጉ ለይቅርታ አቸኩሉ ለምን መጣ እንዴት መጣ ልዩ እንዴት በዚህ ልክ ትናንትና ሄሉን ከፍ ዝቅ እያደረገች የምትናገር ልጅ እነሱን ለማለየት የምትጥር ልጅ የፈለገ እንኳን ድሮም ታውቃለች እሷን እንደ ሄሉ ሊወዳት እንደማይችል እያወቀች ያደረገችውን ነገር ዛሬ ላይ መጣ እንዴት ማብራራት ፈልገች ለምን አትሉም ወይ ቆም ብላችሁ ለምን በሉ ምክንያቱም ምን ተፈጥሮ ነው በአንድ ቀን እንደዚህ ሀሳባቸውን ሊቀይሩ የቻሉት? ሁለቱም እውን በሕይወታቸው ውስጥ ተለውጠው ነው? ልዩ ከነሱ መራቅ ፈልጋ ነው? ያብስ የእውነት ወደ እሷ መመለስ ፈልጎ ነው ወይ? አያችሁ የሰው ልጅ በምን ምክንያት እንደሆነ ቆም ብላችሁ ካላሰባችሁ ይጎዳቸዋል። ሊጎዷስ ቢሆን ተመካክሮ ያደረጉት ነገር ቢሆን ብላችሁ አይምሯችሁን ጥያቄ ውስጥ ማስገባት አላችሁ አለባችሁ። ይህን በምሰራው ቪዲዮ ምናልባት ብዙ ሀሳብ ምጽፉ ሰዎች ሊኖሩ ትችላላችሁ። ሳምሪ ደግሞ ምንሆንሽ ነው? ርቅማ ይወድልሽ አንቺ ክርስቲያን አለሽ፣ አንቺ እንደዚህ አለሽ። አዎ ክርስቲያን ነኝ፣ እግዚአብሔር ይመስገን። ነገር ግን ክርስቲያንም ብሆን ዝም ብዬ እንደበግ የምነዳ ግን አይደለሁም። ቆም ብዬ ማስተውል፣ ነገሮችን ቀኝና ግራውን ማየት የምፈልግ ወይም ደግሞ የምችል ሰው ነኝ። ክፋት አላስብም ለማንም። ግን ደግሞ በህይወቴ ይሄ ነገር ቢመጣ አንድ ሰው በህይወቴ ትናንት ወጥቶ ዛሬ መጣሁ ቢለኝ ለምን እንዴት ከእኔ ምን ፈልጎ ሆኖ ነው የምለው። እኔ የማደርገውን ነው የምነግራችሁ። በነገራችሁ ላይ ሄሉ ህይወት ላይ ያለውን ነገር እኔ ላደርገው የምችለውን ነገር ነው እንጂ ላደርገው የማልችለውን ነገር አልነግራችሁም። አንድ ትናንት አልፈልግሽም ያለኝ ሰው ዛሬ መጥቶ እፈልግሻለሁ ወይም ደግሞ ትናንትና እሱ የኔ ፍቅረኛ ነው ከአንቺ ጋር ሊኖር አይችልም ስትለኝ የነበረ የሴት መታ ዛሬ ይቅርታ አርግልኝ አንቺን እንደ እኔ እንደ አንቺ ሊወድ ሊወደኝ አይችልም ብዬ ብላ መታበት ነግረኝ ኦኬ እንደሱማ ከሆነ የኔ ፍቅር ብዬ ልቀበሉ አልችልም አልችልም። እናንተም ደግሞ እንዳቀባበላችሁ ነው ልትቀበሉ ትችላላችሁ። ምክንያቱም ብዙዎቻችሁ ተቀበይ ይቅርታውን ስለምትሉ ዛሬም ስለማቅ ነው። ምን ነው ሄሉን ትናንትና አንቺ ሽልጥልጥ አንቺ ልመጥምጥ ሀሳብሽ እንትናቲም ለወንድ ትንበርክኬል ትሏት ነበር አለ ዛሬ ምን ተገኘ ታዲያ? በአንድ ቀን የቅርታውን ተቀበይ ቆፍጠን ማለት የለባትም። ይች ልጅ ጀግንነቷን ማሳየት የለባትም? ወንድ ልጅ በነገራችን ላይ ማለት ነው ሲሄድ ለቅሶ ሲመጣ እሺና እያላችሁ የምትቀበሉት ከሆነ ዘላለም ዓለማችሁን እስር ቤት ነው የምትገቡት። ዘላለም ዓለማችሁን ለእሱ ተገዥ ነው የምትሆኑት። ማሳየት አለባችሁ ጀግንነታችሁ ሴቶች። በትዳራችሁም በህይወታችሁም ቢሆን አንድ ሰው የሆነ ነገር ሲያደርግ እኔ በመነጋገር አምናለሁ። ለምሳሌ በትዳሬ ላይ በቃ የኔ ባል ኃይለኛ ተናጋሪ ቢሆን እንኳን እራሱ እስኪበርድለት እጠብቃለሁ። እስኪበርድለት የዛኑ ቀን የሆነ ነገር ተፈጥሮ በአንዴ ቧ ብዬ ላልናገር እችላለሁ። ምክንያቱም እኔም እሱም እሳት ከሆነ ውሃ ሆኖ የሚያበርድ ስለማይኖር ግን ደግሞ በማግስቱ ቁጭ አድርጌ ምን ለማድረግ እንደፈለገ ምን ማለት እንደሆነ መጠየቅ እፈልጋለሁ። ግን በቀን በቀን አንድ አይነት ነገር ካለው ይሄ ሰው አንድ ቀን ይገለኛል። በቃ ይሄን ነው ማሰብ ያለባችሁ። ስለዚህ ህይወታችሁ ላይ ማስተካከል የምችሉት አንደኛ ትዳር የሚሆን ጓደኛ የሚሆን መነጋገር የሚባለውን ነገር እንትን ማለት አለባችሁ። ሲቀጥል ደግሞ አንድ ሰው ሁለቴ ሶስቴ እያቆሰላችሁ በህይወታችሁ የሚመጣ ሰው ከሆነ እመኑኝ መጨረሻ ላይም ያሰው ቀብሯችሁ ነው የሚሄደው አብሯችሁ ። ምክንያቱም እኔ ያላሳለፍኩትን ነገር ወይም ያልገጠመኝን ነገር እንደማላወራችሁ ነግሬያቸዋለሁ፣ አይደለ? ስለዚህ ዝም ብላችሁ ሄሉን ሂጂ ነይ ሂጂ ነይ አትበሏት። ታሳየው ቆራጥነቷን፣ ታሳየው እሱ ቢሄድ ያለሱ መኖር እንደምችል ታሳየው። እንደዚህ ጥብርርር ያለው ሲጀመር ስለለመነችው ነው፣ ሰሞኑን፣ አይደለ? ሰሞኑን ደግሞ የለመነችው እሷ ዝቅ ማለት ፈልገ የሆነ እራሷን ዝቅ ማድረግ ፈልጋ ሳይሆን ለፍቅር መሸነፍን ያሳየችው ወይ ደግሞ መታገስን ነገሮችን በትዕግስት ማለፍን ነበር ስታሳየው የነበረው አይደለ። ኦኬ ያ ካልሆነ ደግሞ ምንም ችግር የለውም። ማሳየት ትችላለች። ሴት ልጅ ጥንካሬዋን፣ ማንነቷን ማሳየት ትችላለች። ሴት ልጅ ካመረረች አመረረች ነው። በከበረረ ሞይን ካመረረ መመለሻ የለውም ይባላል። እና ሴት ልጅ ቶሎ አትወስንም፣ የውሳኔ ሰው አይደለችም። ከወሰነች ግን የማትመለስበትን ውሳኔ ነው የምትወስነው። ስለዚህ እኔ በዛሬው እለት አሁን ትናንትና እሱ ላይ ሲጨፍሩ የነበራችሁ ሰዎች ዛሬ ተነስታችሁ በኮሜንታችሁ ነገ መለስበታለሁ። ምክንያቱም በስፋት ምጽፏቸው ኮሜንቶች ስለሚኖሩ ያን ያክል አሁን ቪዲዮውን ብዙ ሰው በአሁኑ እንደተለቀቀ ቶሎ ሀሳብ ኮሜንት አይጽፍ። ማታ ቆጭ ሲሉ ስለሚያዩት ምናምን ረጅም ኮሜንቶች ሲመጡ በኮሜንታችሁ እያነበብን እንወያያለን። የሰውን ስሜት ማወቅ ስለምፈልግ ነው እኔ። እናንተም ይረዳቸዋል። አንዳንድ ሰው ማን በማይፈልግ ሰው አለ፣ ማን በሚፈልግ ሰው አለ። እኔ በጣም ፌመስ እንኳን ቢሆን፣ በነገራችን ላይ የኮሜንት ፕሮግራምና ሰዓት ትሰጣለሁ ወደፊትም ሻምፒዮን ፈጣሪ ፈቅዶ ይሄ ቻናል የተሻለ ቦታ ከደረሰ እኔ መስራት የምፈልገው የራሴ ዓለም አለኝ። መቼ ሜሶ ፎልቶ ስለጥፍ እንደማልኖር ከወዲሁ ነግራቸዋል። ሀገሬ ስገባ ቋሚ የሚባል እና የራሴ የሚባል ነገር ይዤበት መምጣት እፈልጋለሁ። እንደምታወ ምርጥ ጋዜጠኛ ይወጣኛል። ምንም እንኳን በወረቀት ባልማርም በ በአንድ በቴ መስራት እችላለሁ። ጋዜጠኛ መሆን ያስደስተኛል። በነገራችን ላይ ማለት ነው እናቴ በስሚኒስ ግብርቱ አስተምረሽኝ እንጀራ እየጋገርሽ አስተምርሽኝ። እኔ አስረኛ ክፍል ደርሼ አከሰርኩሽ። አስር ዓመት ሙሉ ተገፍቼ ማለት ነው ይኔ ናት። ሺ ዓመት ኑር ይኔ። አንቺ ሳትማሪ ነው ያስተማርሽኝ። እና ቢያንስ እንኳን ዲግሪ፣ ዲፕሎማ ባይኖረኝ እንኳን እድሜ ለሚዲያ ዩቲዩብ መጣው። በቃ ጋዜጠኛ መሆን ነው የምፈልገው። እና እስኪ ቻናሌ ከፍ አድርጉት። ቢያንስ በዚህ እግዚአብሔር ፈቅዶ በህይወት ካለን ከኖረን ሁላችንም በዚህ በሁለት ዓመት ውስጥ የተሻለ ሰብስክራይብ ኖሮ ሀገሬ ብገባ በጣም ደስ ይለኛል። ካልሆነ ግን ሀገሬ ገብቼ ይፋለጣችኋለሁ እያንዳንዳችሁን ማለት ነው፣ ኦዲየንሶች እያንዳንዳችሁን አንድ ዩቲዩበር አይቀረኝም። እየሄድኩኝ ሰላማዊ ሰልፍ ነው መወጣባቸው። ከዛ እንደምንም ብላችሁ መቶ ሺህ ምናምን ካስገባችሁ ወይ የዩቲዩብ ስራ ነው፣ ዩቲዩብ ራሱ አልጎሪዝም እያሰፋው ስለሚሄድ ስራዬን በደንብ መስራት እችላለሁ ማለት ነው። ግን እናንተ ቁጭ አርጋችሁታል። እንግዲህ እንግዲህ ምን አውቃለሁ፣ ወይ ቻናሉ ወይኔ ገላችሁ ታርፋላችሁ። ለማንኛውም መስራት እችላለሁ ማለት ነው። እና በቃ እንደዚህ አንዳንድ ጊዜ ሊተሩ ሊወጡ የሚችሉ እንትኖች አበረታቱ። ኢቨን ዩቲዩበሮች ራሱ አበረታቱ። እናንተ ፌመሶቹ፣ እናንተ ለጥፈን ስንሰራ ሼር አድርጉ። ይሄድባቸዋለሁ ደግሞ አንድ ቀን ሄድባቸዋሉ። በዩቲዩበሮች በተለይ ቻናላችን እያወቃችሁ የሆነ ስለ እናንተ የሚያበረታችሁ ነገር ስንሰራ ሼር የማታረጉ ሰዎች እኔ የኔን ቻናል በነገራችን ላይ የማያውቀው ሰው የለም ደግሞ ፈምሳለሁ፣ እመኑኝ ግን የሆነ ቀን እንተዛዘባለን ማለት ነው። ምክንያቱም አንዳንዴ ሰው የሚያበረታቸው ሰው ብታግዙ የሆነ ነገር ብታደርጉ አሪፍ ነው። ምንም እና ውድ ቤተሰቦቼ ለማለት የፈለግኩት ነገር ይገባችኋል። ዩቲዩበሮችም ቢሆን ሼር አድርጋችሁ እየተወሰነ ቢያንስ የእናንተ ኦዲንሶች ወደ እኛ እንዲመጡ አድርጉ። ምንም የእናንተ የሚቀነስ ነገር የለም፣ የእናንተም ይጨምራል፣ የእኛም ቅንነታችሁን አይቶ ሰው እንደውም የበለጠ ሰብስክራይብ እያረጋችሁ እያበረታታችሁ ነው መሄደው እንጂ ምንም አይጎልባችሁም። ሼር ብታረጉ፣ በዙሪያችሁ ያለ ሰው ብታሳድጉ። እንደገና ደግሞ ኢትዮጵያ ውስጥ ሆነው አሰሩን እያሉ ትናንሽ ዩቲውበሮች ሲጠይቋችሁ፣ እንደው ጉዳችሁን አንድ ቀን ዘከዝከዋለሁ እያንዳንድሽ ማለት ነው ብለው ሲጠይቋችሁ፣ ማይሆን ማይሆን ነገር የምትጠይቁ ወንዶቹ፣ ሴቶቹም ደግሞ አንቺ ለዚህ እንደዚህ እንደዚህ እንደዚህ እንደዚህ ካራክተር ሚኒስተር ምናምን እያላችሁ የምትላላጡ፣ ይሄድባችኋለሁ አንድ ቀን። ደግሞ መቼም የሚናገር ሰው አይወደድም፣ ግን ይሄድባችኋለሁ። ዞሮ ዞሮ እና ትናንሽ ቲዩበሮችን አውጡ። በእነሱ ነው እናንተም እዚህ ጋር የደረሳችሁት በእኛ በትናንሾች ጭምር ነው የደረሳችሁት። ምክንያቱም እኛ ዩቲዩብ ሳይኖረን እናንተ ሰብስክራይብ አድርገን ከዛ ደግሞ ምን ለውጥ አለብን እኛም ብለን ዩቲዩብ ስንከፍት እናንተ ደግሞ ከጎናችን ሆናችሁ ላልከፈቱ ዩቲዩብ የማይፈልጉ ግን ማየት የሚፈልጉ ሰዎች ጋር ብታደርሱልን የሚጎዳችሁ ነገር የለም። ስለዚህ ሼር ሼር እያደረጋችሁ ትንሽ አካውንታችን አንቀሳቅሱ። አትሞቱም አትሞቱም። ስሰጡ ነው ፈጣሪም የሚያግዛችሁ። የእውነት እንዴ እንዳለ ዩቱባችንን እያወቃችሁት ግን የሚሰድባችሁ ምናምናም ሆ ሼር አታርጉ፣ ችግር የለውም ግን ቢያንስ እናንተን በጥሩ ጎን የሚደግፋችሁን ሼር ብታደርጉ ምን ትሆናላችሁ? ወይኔ አበቱ ታቀረብኩባችሁ። ለማንኛውም በጣም ነው መወዳችሁ። ላይክ ሼር ሰብስክራይብ እያረጋችሁ ውድ ቤተሰቦች ስለምታበረታቱኝ፣ እስከዚህ ድረስ አብራችሁኝ ስለሆናችሁ፣ አዳዲስ የምትመጡ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በጥሩም በመጥፎ ሀሳብ የምሰጡኝ ሁሉ በጣም ኩል ነው መወዳችሁ። መልካም ጊዜ ይሆንላችሁ። ነገ በአዲስ ነገር እመለሳለሁ። ባይ ባይ።